ሰላም ሰላም ሰላም ለእናንተ ይሁን የዩቱብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን፣ እኔ ጋር ሁሉ ሰላም ነው። እንዴት ነው ውዶቼ፣ እያበረታታችሁኝ ነው ያው፣ ሰብስክራይብ እያደረጋችሁልኝ ነው። ሰዓቱንስ እንደው ቪዲዮዋ አጭር ናት። ቪዲዮዋንም እያያችሁ እንደው ጨርሱልኝ። በትትና ነው የምጠይቃችሁ ውዶቼ። እኔ እህታችሁ የመዳብ ቅመም ማለት ነው። አበረታቱኝ እንደው እውነት የራሴን ነገር አንዳንድ ነገሮች እንኳን እትም ብዬ በዚች ቻናል ላይ እንድመጣ ማለት ነው። እባካችሁን አበረታቱኝ ነው ምላችሁ የኔ ውዶች። እኔ መዳብ ቀመን በጣም አበረታቱኝ፣ መበረታታት ያለብኝ ልጅ ነኝ እና እንደዛ ላችኋለው። ቪዲዮ አጭር ነው፣ ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ችግርም ካለ መስክዬ እንደዚህ አስተካኪ፣ እንደዚህ ነው ብላችሁ ኮሜንትን ብትጽፉልኝ ያለውን ነገር እያስተካከልኩ ይመጣለሁ እና እንደዛ ላችኋለሁ ውዶቼ። በተረፈ ደግሞ አንዳንድ ነገሮች ዛሬ ስለ አረብ ሀገር፣ ያው እኔ እስካለሁበት ድረስ ማለት ከኔ ነው የሚጀምረው፣ ከኔ ነው ትንብ የምነግራችሁ አንዳንድ ነገሮች፣ ስለ ደሞዝም ስለ ትኬትም አንዳንድ ነገሮች ላካፍላችሁ ነው። ይኸውላችሁ እኔ አሁን ለምሳሌ እኔ ማለት ነው፣ ሁለት ዓመቴን ጨርሼ ኮንትራት ድጋሚ ትንስል ማለት ነው፣ ገና ልጨርስ ትንሽ ጊዜ ሲቀርኝ ሴትዮዋ እንዴት ነው ደሞዝ ሊጨምርልሽ ና በእንደዚህ ቀጢ ስትለኝ፣ በሱማ አይሆንም እንደዚህ እኔ ባልኳት ማለት ነው፣ እንደዚህ ይሄን አክል ጨምር የሚል ስላት፣ አይ እንደዚህ ይሄ ይበቃሻል ይሄን አክል ይበቃሻል ስትለኝ፣ ዝም ያልኳት በቃ ሁለቴ በጣም ብዙ ጊዜ ተከራከርኳት። በዛ ደግሞ እኔ ባልኩሽ ካልሆነ እኔ ረዥም ጊዜ አንቺ ጋር ቆይቻለሁ፣ እንደዛ ካልኩሽማ ከቀንሽማ ምን እኔ እዚህ ሰራው ይባላል? ምናምን ነገር እያልኳት በቃ ያው ብዙ ብዙ ነገር እያልኳት ማለት ነው። ያው ዝም አልኳት። ከዛ በቃ በዛው እሷ ባለችው ኮንትራቴን እንደምፈርም ምፈርም በቃ ተስማምተን ዝም ብላ እሷም አይዲን ማሰራት ጀመረችልኝ። ያው ሜዲካል መውሰድ ጀመርኩኝ። ያው እኔ ያሰብኩት እሷ ባለችው ትሰጠኛለች ብዬ ማለት ነው። ከዛ ያው ግን የትኬት ብር ትሰጭኛለች አልኳት። አባራ የትኬት ብርማ ራሷን ብድግ ብላኝ፣ አዎ የትኬት ብርማ እሰጥሻለሁ፣ በሰዓቱ ያለውን የትኬት ብር እሰጥሻለሁ፣ ግን ደሞዝሽ የናክል ነው ስትለኝ፣ በቃ ዝም አልኩኝና ያው ወረቀቴ መሰራት ጀመረ። ያው አይዲ ያው አይዲ የሚባለው መታወቂያ ነው። እሱም ስራ ጀመረ። ከዛ ዝም ብዬ አይዲ ከመጣ በኋላ ያው ደሞዜም ደረሰ። ደሞዜን ሰዎች የመጀመሪያ ጊዜ እሷ ባለችኝ ሰጠችኝ። ውዶቼ ተመልከቱ፣ እሷ ባለችኝ ሰጠችኝ። ከዛ ሲቀጥል በሚቀጥለው ወር ደግሞ እኔ ያልኳትን ደሞዝ ማለት ነው። ካሁን በኋላ ደሞዝሽ ይሄን አክል ነው ብላ እኔ ባልኳት መጀመሪያ እኔ ባልኳት ፍቅር አሸነፋት። ገባችኋል? ከአረቦች ጋር በፍቅር በፍቅር አረቦችን ታሸነፋላችሁ። እግዚአብሔርን ከዛ በኋላ እሷ እኔ በፊት ያልኳትን ሞልታ ደሞዜን ሰጠችኝ። የትኬት ብርም ተሰጠኝ። የትኬት ብር ማለት ነው፣ ብዙዎቻችሁ የትኬት ብር እንደሚሰጥ አታውቁም። አንዳንዶቻችሁ እንደውም ፍራቻም ነው፣ ከነሱ ጋር ከመኖር አንጻር የሆነ አንድ ፌምናልችን ሼም ይዘኛል እንደዚህ ብዬ ለመጠየቅ ብላለች ለምን እን የትኬት ብር ኢትዮጵያ ካልሄድኩኝ የትኬት ብር ያው ኢትዮጵያ የሆነ ነገር ማለት ሜድበት ጉዳይ ካለኝ ያው ከራሴ እንደሚሄድ ነው። ሴትዮ አስረግጣ የነገረች ማለት ነው። ያው የትኬት ብርሽን እንኪ፣ እስከ ሁለት አመት ግን ሜድ በማን ላይ እንኳን ብድግ ብለች ለሜድ ብታስቤ እኔ አይመለከተኝም ነው ያልኩሽ፣ ያው ከራሴ ደሞዝ እንደሚሄድ ነው። እና የትኬት ብሬን ተቀበልኩኝ፣ ደሞዜም ተስተካከለ። እኔ ባልኩት መጀመሪያ ላይ ከእሷ ጋር ስከራከር ባልኩት በቃ ይህን አክል ብታረጊልኝ ነው ደስተኛው የምሰራው ባልኳት፣ ሞልታ ሰጠችኝ። እግዚአብሔር ይመስገን፣ ደስ ነው ያለኝ። ከዚ በኋላ የው የትኬት ይሄንን ብር ተቀበልኩ እና ብዙዎቻችሁ ማለት ነው የትኬት ብር እንደማይሰጥ ግዴታና መብታችን ብዙዎቻችን አናውቅም። አረባ ሀገር ያለን ልጆች ለምን እንደሆነ አላውቅም፣ እኔ የሆነ በቃ አለ አይደለ እሉን ተይዘናል። ስለዚህ ማናችሁም የትኬት ማለት ኮንትራታችሁን ስትጨርሱ ደሞዝ ተስማሙ ተስማሙ እሺ፣ ደሞዝ መስማማት ያለባችሁ ቢያንስ በሺ ሁለት መቶ የመጣችሁት ማለት ነው ሁለት አመት ልክ እንደጨረሳችሁ ወይም ሺ አምስት መቶ ወይንም ሺ አራት መቶ ገባችሁ አይደለ ሺ አምስት መቶ ብላችሁ እናንተ እንደዛ እንትን ብላችሁ አስጨምራችሁ፣ ከዛ ወደ ኢትዮጵያ ማትሄዱ ከሆነ የትኬት ብር መቀበል አለባችሁ። ይችን ነገር እንዳትረሱ ሁለት አመታችሁን ስትፈርሙ ድጋሚ የትኬት ብር ማለት ኢትዮጵያ አልሄድም፣ የትኬት ወይም ብር ስጪ። እነሱ ራሱ ይደነግጣሉ፣ እንዴት ኬት ሰምታ ነው የት አውቃ ነው ብሎ ማለት ነው። እና ግድ ነው ይሰጣል። ማንኛውም እኛ ነን እንጂ አንዴ፣ አብዛኛው እኛ አበሻዎች ነን የትኬት ብር የማንቀበለው እንጂ የሌላ ሌላ ሀገር ዜጋዎች ማን ነው? በጣም ነው የትኬት ብር የሚቀበሉት፣ ካልሄዱ ማለት ነው፣ ከቀሩ፣ ካልሄዱ። እና አገልግሎት ራሱ አለ፣ ቢያንስ የሁለት አመት የአራት ዓመት ያው አገልግሎት ጥሩ ጥሩ የሆኑት ለምን ይመስላችኋል? ወደ ሀገር ቤት ስትሄዱ እናንተ ጊፍት የሚሰጡት አንዳንዶቹ፣ ወርቅ የሚሰጡት አንዳንዶቹ፣ የሆነ ስጦታ የሚሰጡት እኮ ወረቀቱ ላይ እኮ አለ ማለት የአገልግሎት እኮ አለ። ግን እኛ አንጠይቅም። አንዳንዱ አሁን ፊሊፒኖች ይጠይቃሉ፣ የአገልግሎት ይጠይቃሉ ማለት። የተለያዩ እነዚህ የሌላ አገር ዜጋዎች ይጠይቃሉ። እኛ በሻዎች ግን የአገልግሎት አንጠይቅም። ሁለት ዓመት አራት ዓመት ከሰራም፣ በቃ በነፃ ነው የምንሄደው። እንደ አንዳንድ ቤት ጥሩ ጥሩ ቤት ማለት ነው፣ ወይ ወርቅ ገዝቶ ይሰጣሉ፣ ወይንም ብር ይሰጣሉ በፖስታ ሽጎ እና እንኳን የትኬት ብር የአገልግሎት ብርም ይሰጣል። እና ብዙዎቻችን እህቶቼ እንደዚያን ነገር አያውቁም እና እንደዚህ ላችኋል፣ ብልጥ መሆን አለባችሁ። እና ከኔ ነው አንዳንድ ነገሮች ያካፈልኳችሁ። እና ውዶቼ ሌላ ጊዜ ደግሞ በሰፊው እመጣለሁ፣ በረንብ እንጫወታለን። እና ይህንን ይመስላል ማለት አረብን፣ ውዶቼ እኔ አረብ ሀገር እስካለው ድረስ የምነግራችሁ ጌታን አረብን በፍቅር ነው ማሸነፍ ያለብን። በፍቅር በቃ ማለት ፍቅር ማለት እነሱን እሺ፣ ባሰሩት ራሱ የሆነ ስራ እነሱ አዟችሁ ማለት ነው። ባሰሩት ራሱ ኦኬ ኦኬ፣ እሺ እሺ፣ እሺ እሺ ካላችሁ ማለት ነው እነሱ በሽታ በፍቅር ታሸንፏታ ማለት እትን ይላሉ ገባችሁ አይደለ? እኛ ግን ከነሱ ጋር ግቡ ግቡ ከፈጠር ምን ካል ሁሉ ነገር ዜሮ ነው። ገባችሁ አይደለ? እና አረቦችን በፍቅር መያዝ ነው እና ይህንን ይመስላል የኔ ውዶች፣ ያውኔ ሁሉ ነገር በሽታ እሺና እሺ የሆነ ነገር በማለት ነው። ሴትዬን በፍቅር ያሸነፍኳት ሁሉ ነገር ደሞዝ ማስተካከል አይሰጠችም እንደሞ እቅርታ ደሞዝ ማስተካከል አይሰጠችኝ ሰጣችኝ። በዛ በዛ ነው እና ይሄንን ይመስላላችኋለሁ። ወደፊት ደግሞ ቀስ በቀስ ያው በጣም በአንዳንድ ነገሮች ነግራችኋለሁ፣ ስለ አረብ ሀገር ማለት ነው ያው መዳብ ቤት አንገታችን ደፍተን መስራት እንዳለብን ማለት የውጭ ወረቀት ብለን በራሳችን ወረቀት አሰርተን ወተን የሚባለውን ነገር ጊዜያችን እንዴት እንደሚበላ፣ ጊዜያችን እንዴት ቶሎ እንደሚያልቅ ሳናስቡ አንዳንድ የወጣትነት ጊዜያችን እንዴት እንዴት እንደሚወሰድብን አንዳንድ ነገሮች በሰፊው ቀስ በቀስ ሌላ ጊዜ በር ባጫወታችኋለው። እውነቴ ነው ምላችሁ፣ አብሶ መዳቤት ያው ከፍተኛ ነገር የሆነ ደህና ነገር ትንካላል። አርፈን መዳብ ቤት የመስራት የመሰለ ነገር የለም። አሁን ለምሳሌ ብዙ እህቶቻችሁ ወረቀት በውጭ አሰራለሁ ብሎ በጣም ኪሳራ ውስጥ በጣም ብዙ ብዙ ምን ብዬ ልንገራችሁ። እና ደህና የሚከፈላችሁ ከሆነ ምንም ችግር ከሌለባችሁ፣ አብሶ አላለ አንዳንድ የሚያስቸግር ነገር ከሌለባችሁ፣ ቀጥ ብላችሁ መዳብ ቤት መስራት የመሰለ ነገር የለም። መዳብ ቤት በጣም ነው የሚያዋጣው እና ስትወጡ ብዙ ብዙ ችግር አለ። ገባችኋል? ገና ስራ መፈለጉ ወረቀት በራሳችሁ ብር ነው የምታሰሩት። ከዛ በኋላ የእረፍት ቤት በየወሩ የምትከፍሉት አለ፣ የምትበሉት አለ፣ በየመንገዱ በታክሲ የምትንቀሳቀሱበት ገንዘብ አለ። በጣም ብዙ ብዙ ብዙ ችግር አለ። እውነቴን ነው የምላችሁ። መዳብ ቤት ምንም እንሰራለን፣ እዛው እንበላለን፣ እንጠጣለን፣ ታጠባለን፣ እንተኛለን በቃ እንሰራለን የሚሰራውን ስራ ጠቅላላ እንሰራለን። ይሄ ስራ የኔ አይደለም ይሄ ስራ የከሌ ነው የሚባል ነገር የለም። አረብ ሀገር ስንመጣ ከኢትዮጵያ ይህን ትሰራላችሁ ተብለን አይደለም የምንመጣው። ቀጥታ ማለት ነው ያለውን ስራ ጠቅላላ ላይ አቅማችን የቻለውን አክል እንሰራለን። ስጋችንም በብዛት ሳናለክም ማለት ነው ያው እንደነገርኳችሁ ቅድም ባሰሩትም ያን ስራ እሺ ኦኬ፣ እሺ እሺ፣ በሽታ እነሱ እሽታ በጣም በቃ፣ ኦኬ ኦኬ ስትሏቸው በጣም እንትን ይላሉ። ገባችሁ አይደለ? ይህንን ጆንያ በእንደዚህ አድርገሽ ጠቢ ካለችሽ፣ እሺ አጥባለሁ፣ እሺ እንደዚህ አደርጋለሁ፣ ይህን ቃ እንደዚህ እሺ። እነሱ በጣም እሽታ ይገላችኋል። ባሰሩት ራሱ እሺ ያላችሁት ለእነሱ በቂ ነው። ምንም ግብ ግብ መፍጠር አያስፈልግም፣ ከመዳቦች ጋር ከአሰሪዎች ጋር ማለት ነው እና የኔ ውዶች ይህንን ነው ምላችሁ እውነቴ ነው ተግባብተን መዳብ ቤት እንትን ብለን ብንሰራ ይሻላል በጣም እኔ አሁን እየታዘብኩት ያለሁት በጣም ብዙ እህቶቼ ወረቀት በራሳቸው አሰርተው ውጭ ላይ ከዛ በኋላ ደግሞ ወይንም እዛ ቤት የገቡበት ቤት ላይ ላይ መቻቸው ይችላል ሁለት ወር ሶስት ወር ይሰሩና የወጡና አስራ አምስት ቀን አንድ ወር ሁለት ወር ሶስት ወር ስራ ይፈታሉ ገባችኋል ምንም ጥቅም የለውም ምንም ጥቅም የለውም እና አንገድ ደፍቶ መዳ ቤት መስራት የመሰለ ነገር የለም። ገንዘብ ይጠራቀማል። ቁም ነገር የሚሰራበትም መዳ ቤት ቁጭ ብለን ተረጋግተን የሰራ ነው ገንዘብ ነው። ያው ደና ገንዘብ ደግሞ ኪያዝ። የራሳችን ቢዝነስ እንሰራለን ካልን ደግሞ በስርአት ራሳችን አሳምነን፣ በቃ ይሄንን እሰራለሁ፣ ይህ ስራ እሰራዋለሁ እኔ ብላችሁ ራሳችሁን አሳምናችሁ ከሆነ የወጣችሁት ያው ትርፋማ ነው የምትሆኑት፣ ጎበዝ ነው የምትሆኑት። ገባችኋል? ላይ ያችቴ የሆን ነገር ከፈተችና እኔ እንደሷ ተመሳሳይ የሆን ነገር መክፈት አይደለም። እና እንደዛ ነው ላችኋለው። ውዶቼ መበርታት አለብን። እና ይህንን ይመስላል እና በሉ እንግዲህ ብዙ ተጫወት ሌላ ጊዜ ደግሞ አንዳንድ አንዳንድ ነገሮች እንደዚህ እክነ ያለ ነገር ይዤ እመጣለሁ። እናወራለን፣ እንወያያለን። እኔ ያው አረብ ሀገር እስካለሁ ድረስ አረብ ሀገር ያየኋቸውን ማውቃቸውን ነገሮችን አካፍላችኋለሁ። እንወያያለን፣ እናወራለን እና እናንተም ጎበዝ መሆን አለባችሁ፣ መበርታት አለባችሁ። ይህንን ይመስላል የእኔ ውዶች። እና እኔንም ማበረታቱኝ እንደነገርኳችሁ፣ ቪዲዮዬን ያው ይዩልኝ። ያው እንኳን ባይመቻችሁ እንኳን ያው ትንሽ ደቂቃናት ስልኩን ቁጭ አድርጋችሁት አስቆጥሩልኝ። ሰብስክራይብ አርጉልኝ፣ ኮሜንት ጻፉልኝ። መስኪ ነው የምትሉኝ ደግሞ አንዳንድ ነገሮች ከኔ በተን ያላችሁት ነገር ካለ ኮሜንትም ጻፉልኝ፣ ሰብስክራይብ አርጉኝ ላይክም አድርጉልኝ። ይህንን ይመስላል ውዶቼ፣ ያው እርግጠኛ ነኝ እንደምታዳምጡልኝ ሰብስክራይብም እንደምታደርጉ በሙሉ ልብ እርግጠኛ ነኝ። እና ሰላማችሁ ይብዛ። ውድድ ነው ማድረጋችሁ። እውነት የአረብ አገር እህቶቼ እውነት ጊዜያችን እንዳናቃጠል፣ እሺ በርታ በርታ እንበልና የያዝናትን ይዘን ወደ አገር ቤት እና እንደዛ ላችኋለሁ ባይ